ሰበር ዜና። ቋሚ ሲኖዶስ ብፁ አቡነ ገብርኤልን ከአገልግሎት አገደ። ብፁ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡትን ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ፣ ብፁነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበር ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ አስተላልፏል። በተያያዘም ብፁ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀጳጳስ የቅዱስ ስላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተክርስቲያኒቷ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፈዋል። መረጃው ለብዙዎች እንዲደርስ ኮፒ፣ ሊንክና ሼር አልጉ። እኔ አሁን እመቤታችን ቤዛ ትባላለች አትባልም? የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትን አባቶቻችን ምን ብለዋል? ምን ብለዋል?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 ታዲያ ምንድነው ማድረግ የፈልጋችሁ ይባል? ሄዳችሁ ትናንትን ማየት ነው ይባላል አይባልም? ሀሳብ ሲገጥማችሁ ምን ተብለዋል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ሀሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ።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 እና እኔ የምታዋወቅ ሰውን ሰውን ስሙን መጠየቅ ደስ ይለኛል። ማነው ስምህ ስለው፣ ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንዲያው ፋዲ በአቅሙ ቤዛ እየተባለ እንዲህ እና እኔ በጣም በየቀ በየቀኑ ፋዲን ባገኘውት ቁጥር በጣም ሲገርምና አብራራልኝ አለኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስታውቂዋለሁ፣ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረጉ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለማን ነው ፋዲ ይበሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞ እግዚአብሔር እንዴት ነው የሚያስተምረው! በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ እናም ከዛ ኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌድን ነገርኩት አለቦ ፍቅር ዘይ አቢ እምዝ ፍቅር ከመብዚ ዘይ ሜጡ ቤዛ ነፍሰ ቢዙ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። አላ ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቻ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ይሄ ደላቸዋለሁ እና በጣም ብዙ ሊቃውን ትምህርት ይሰጡበት ስለከረሙ እምቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጻፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አህቴ ድንግል የምትባለው መጻፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለ? ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያ ይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ቢሄዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን አልኳችሁ? ነገሩኝ ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይ ክሙ እንትኮ በለሰ ሞተ ትመውቱ። ይሄንን ዕፀ በለስ ስትበሉ ትሞታላችሁ። ማን እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይሄንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ? አሁን ሔዋን ይሄንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች። እግዚአብሔርን ካደቸው፣ በተግባር ካደች ማለት ነው። የእግዚአብሔርን ቃል ተጠራጠረች። እግዚአብሔር አይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እግሩናችሁ እንዲቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች፣ በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጂው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎሪዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍፃሜው ድረስ ህሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምናለ ለእግዚአብሔር የሚሳነው ነገር የለም። ማለት ለእግዚአብሔር የሚሳነው ነገር የለም። ተወልጃለሻል፣ እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምዕመን ናት። የመጀመሪያይቱ አማኝ ሆኖም አያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም ደመና ከሰማይ ህብስት ቢያወርድ አይደንቀንም ይሄ እግዚአብሔር መጋቢ ነው ባዶዋን መሬት እንድታበቅል አድርጓታልና ፈርዖን ቢሰጥም እሱም አይደንቀንም እግዚአብሔር ጠላትን ማጥፋቱ ማጥፋቱና መግደሉ መቅጣቱ የታወቀ ነው የሚደንቀን ግን ድንግል ድንግል እንደሆነች መጽነቷ ድንግል ከወለደች በኋላ ድንግል መሆኗ ሴት አምላክን ወልዷ መታቀፏ ግሩም ነው ይሄ